ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬ እንግዲህ የማሳያችሁ ስንቶቻችንን አቮካዶ ተጠቅመን እንደዚህ ፍሬውን ወደ ቆሻሻ የምንጥለው ማለት ነው። ይሄንን የአቮካዶ ፍሬ እንግዲህ ያንኛውን አቮካዶውን እንደ ምግብነት ተጠቅመን ይሄንኛውን ደግሞ ለፀጉራችን እንዲሁም ደግሞ በሻይ መልኩ ራሱ ትኩሳት ላለባችሁ እንዲሁም ደግሞ በሽታን ለመከላከል በጣም ብዙ ጥቅሞች ነው በውስጡ የያዘ ማለት ነው። ለመጠጣትም ይቻላል እንዲሁም ደግሞ በትሪትመንት መልኩ ራሱ መጠቀም ይቻላል ማለት ነው። ለዛሬ ይዤላችሁ የመጣሁት የአቮካዶ ፍሬ ቅባት እንዴት እንደሚሰራ ነው። የአቮካዶ ከአቮካዶ እኩል ነው ማለት ነው ጥቅሙ። እንደምታዩት የአቮካዶ ፍሬን ማለት ነው ፀሐይ ላይ ወይ አንድ ቀን ፀሐይ ላይ ካደረጋችሁ ቆዳውን እንዲላጥላችሁ ማለት ነው። እኔ ከሶስት ቀን በፊት ነው የተጠቀምኩት አቮካዶ እና ውጪ ስላለ ቆዳውን ለመላጥ አላስቸገረኝም ማለት ነው። በዚህ መልኩ እንግዲህ ከላጥኩኝ በኋላ እንደዚህ ትናንሽ የመፈቀፈቂያ ካላችሁ ምክንያቱም በማሽን መፈጨት ስለማይችል ጠንካራ ስለሆነ ማድረቅና ፓውደር ማድረግም ከፈለጋችሁ በዚህ መልኩ ፈቅፍቃችሁ አድርጋችሁ ነው መፍጨት የሚችሉት ማለት ነው። እንደምታዩት እንግዲህ በዚህ መልኩ ሁሉንም ፈቅፈቄ ጨርሻለሁ ማለት ነው። በጣም አሪፍ እና በጣም የምትወዱት ምርጥ የሆነ ቅባት ነው የሚወጣው። እንደምታዩት ነጭ ነበረ፣ ግን እየቆየ ሲሄድ ኦሬንጅ ከለር ያው የካሮት ከለር ነው የሚያመጣው እና በጣም ደስ የሚል ነው። ይህንን እናንተ መፍጨት ትችላላችሁ በማሽን እና እኔ ግን አልፈጨውትም። ማድረቃችሁ በፓውደር መልኩ ራሱ ቅባቱን መስራት ትችላላችሁ። እኔ ግን በፍሬሽን የሰራሁት ማለት ነው። እንግዲህ እዚህ ጋር ቅባት በሚሰራበት እቃ ካረኩኝ በኋላ እናንተ ለጸጉራችሁ የሚስማማችሁን ቅባት መጨመር ትችላላችሁ። እኔ ብዙ ጊዜ ቅባት የምሰራበት የወይራ ዘይት ስለሆነ የወይራ ዘይት ነው የሚጨምረው ማለት ነው። እንግዲህ የወይራ ዘይት ራሱ ለጸጉራችን በጣም ብዙ ብዙ ብዙ ጥቅም ያለው ለጸጉራችን ማለት ነው። እንግዲህ ይሄንን አንድ ሀያ ደቂቃ እንግዲህ ሰዓት በጣም አሳንሽ ማለት ነው። ለሀያ ደቂቃ ካረኩኝ በኋላ ወይ ክዳን ባለው ነገር ወይ ደግሞ በጠርሙስ ነገር አርጋችሁ ክድ እናርጋችሁ አሳድራችሁ እንግዲህ ማጥለል ነው ማለት ነው። እንግዲህ እኔ አሳድሬው ማለት ነው ይሄንን የመሰለ ቅባት ወጥቶልኛል ማለት ነው። አሁን እንግዲህ በጨርቅም ማጥራት ትችላላችሁ። እንደዚህ ወንፊትም ካላችሁ በዚህ መጠቀም ትችላላችሁ ማለት ነው። በጣም አሪፍ ቅባት ነው። በማንኛውም ሰዓት መጠቀም ትችላላችሁ። ተቀብታችሁ መተውም፣ ተቀብታችሁ መታጠብም ትችላላችሁ። ከሌላ ቅባቶች ጋር እራሱ ቀላቅላችሁ መቀባት ትችላላችሁ ማለት ነው። እና ብዙ ጊዜ ይሄኛ ሀበሾች ይሄንን ትሪትመንት እኔ መጠቀሙ ከጀመርኩ አመት አልፎኛል ማለት ነው እና በቅባትም ሆነ በትሪትመንትና ብዙ ጊዜ የህንዶች ቅባት አይታቸው ከሆነ ህንዶች ቅባት ሲሰሩ ይሄንን የአቮካዶ ፍሬ ፓውደር ብለው ይጨምሩበታል። እንዲሁም ደግሞ አረቦች ራሱ በትሪትመንት መልኩ ይጠቀሙታል እና በጣም አሪፍ በጣም ብዙ ዘርፈ ብዙ ጥቅም ያለው እንግዲህ የአቮካዶ ፍሬ ዘይት ወይም ቅባት ነው። ዛሬ ይችላቸው የመጣ ውጥኝ ቀላል አሰራር ነው። በቤታችሁ በትንሽ ነገር አዘጋጅታችሁ ጸጉራችሁን መንከባከብ የምትችሉበት በጣም ምርጥ የሆነ ቅባት ነው። እንግዲህ እንደምትወዱት ተስፋ አደርጋለሁኝ። የወደድኩት ለእኔ ተስማማኝን የአቮካዶ ፍሬ ቅባት ነው ይዤላችሁ የመጣሁት፣ ይህ ማለት ነው። ፀጉሬን ትናንትና እንደማበጠር ብየው ሳልሰራው ስራ ምናምን ብስቶብኝ ነበረ። ፈሳሽ ቅባት አልነበረኝ የምናልቆብኝ ስለነበረ አልቀባሁትኝም። አሁን በደምብ አድርጌ ተቀባውና ሁለት ቦታ ሰራዋለሁኝ ማለት ነው። ይሄንን ቅባት ብዙ ጊዜ ማለት ነው ቅባት ስሰራ የምትጠይቁኝ የምትጠይቁ ቤተሰቦቼ ማለት ነው። ቅባት ማለት ማንኛውም ቪዲዮ ጨረሳችሁ ብታዩት ትናገራሉ። ለምሳሌ አሁን ይህን ቅባት እንደ እናንተ እንደ ፍላጎታችሁ ነው። እኔ አሁን ይህን ቅባት ከሌላ ቅባት ጋር ቀላቅየኝ ኖርማል ጠቀማለሁኝ። እንዲሁም ደግሞ ልትታጠቡ ስትሉ ተቀብታችሁ መታጠብ ትችላላችሁ ማለት ነው። በብዙ መንገድ መጠቀም ትችላላችሁ።